እኔ ሳንታረቅ ታረቅ ሲጀመር ምንም ነገር እንድታሳይኝ አልፈልግም። እኔ እዚህ ጋር ማለት የሳየኝ ፎቶ እውነት ሚሆን የምር የሚሆን ማለት ነው፣ የእውነት እራሱ ቢያድርገው እኔ ይቅርታ አድርጌለታለሁ። በቃ ምክንያቱም እዚህ ጋር የተረደሁት ነገር ማለት ነው፣ በቃ እኔ ካለሱ መኖር እንደማለች የተረደሁት ማለት ነው። ጋባ አይደለ ጀም፣ ስለዚህ በቃ እኔ ይቅርታ እንድታረግ ይፈልገ። ልክ ነህ፣ ካጥፍቻለሁ። መጀመሪያ ተረጋግቼ ማሰብ ነበረብኝ። ሌላ ነገር ማድረግ አልነበረብኝ። ለውሳኔ ቸኩ ያለው ሲጀምር መን ከተፈጥሮ ማለት ነው ታውቃለች። ለማንኛውም እስካሁንም እኔ ጥፋተኛ እንደሆንኩኝ ነው አንተም እየተናገር ያለው ግን ለቤተሰብ ቅድም ተናገር ያለው። እውነታው ግን እናንተ እንደምታስቡት አይደለም ማለት አንተም ሸዊትም እንደምታስቡት አይደለም፣ ቤተሰብም እንደሚያስበው አይደለም። እውነታው ሌላ ነው ታውቃለህ። ሰላም አለይኩም ወረከቱ እንዴት ናችሁ ውድ ቤተሰቦቻችን የአብታሙ ሸዊት ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ አንድ አዲስ ነገር ይዤላችሁ መጥቻለሁ። ማለት ያው ቪዲዮ ከተሰራም ቆይቷል፣ ኦልሬዲ የተፈጠረውን ነገር ታውቃላችሁ። በሀብታሙ እና በሸዊት መሀል ያው እኔ ማብራራት አይጠበቅብኝም እናንተም ስለምታውቁት ማለት ነው። ጉዳዩ አሁን ላይ ትንሽ ሀብታሙ ያልሆነ ስሜት ውስጥ ገብቷል። ሸዊትም በጣም እንደምትፈልገው ልትታረቀው እንደምትፈልገው ሁሌ እየነገረችኝ ነው እና በጣም ተጎታ ነበር በዚህ ጉዳይ ሐኪም ቤትም ገብታ ነበር፣ ምናምን ነገር ራሷን ለመጉዳት ሞክራ ነበር። ጉዳዩን የጀመርኩት እኔ ነኝ እና ብቻ፣ እናንተም እስካሁን የማታቁት ነገር አለ፣ እነሱም የማያውቁት ጉዳይ አለ። አንድ እኔ የደበኳችሁ እና እነሱንም የደበኳቸው ነገር አለ፣ እና እሱን ነገር ዛሬ ልነግራችሁ ነው። ምንድን ነው ያው በመሀላቸው የተፈጠረውን ነገር ምናምን ታውቃላችሁ፣ ግን እውነታው ምንድን ነው የተፈጠረውስ ነገር ምንድን ነው የሚለው ነገር ዛሬ ሊነግራችሁ ነው። ለእናንተም ነግራችኋለሁ፣ ለእነሱም ነግራቸዋለሁ ማለት ነው። ለሀብታምም፣ ለሸዊትም እሷ ልታገኘው ትፈልጋለች። በተደጋጋሚ እኔም ጋር እየደወለች እሱ ጭራሽ ስልክም አያነሳላት በጣም ነው የተናደደባት። ምናምን ነገር ይወዳታል በእርግጥ፣ በጣም ነው የሚወዳት፣ በጣም ያፈቅራታል። ስለሚያፈቅራትም ነው እንደዚህ አይነት ነገርም የተፈጠረው። እሷ ግን በጣም የእውነት እያለቀሰች ነው። እኔ ጋር ሁላ እየደወለች እያለቀሰች ምናምን ነገር በቃ ራሷን እየጎዳች ነው እባክህ በቃ ነገሩን ፍታልኝ አስታርቀኝ ሁላ እያለችኝ ነው አገናኘኝ በቃ እኔ እንደምንም አግኝቼ እሱን ማውራት ፈልጋለሁ ብላኛለች ሀብታሙ ደውዬለት ነበር ስልክ አንስቶልኛል ግን ብዙም እንትን ደስተኛ አልሆነም እኔም ሰሞኑን ለማስረዳት ሞክሬ ነበር ብዙም ግልጽ አድርጌ አልነገርኩትም ለሱ ግን ምንድነው ጉዳዩ እኔ ብዙዎቻችሁ እየሰደባችሁኝ ነው እኔንም እኔ ባደረግኩት ነገር ማለት ነው፣ እየሰደባችሁኝ ነው። በጣም የሚቀኛ አንተ የጓደኛ ክፉ ምናምን ነገር ወይ ክፋት እያላችሁ ብዙ ነገር እያወራችሁ ነው። እና ትክክል ናችሁ፣ አልፈርድባችሁም። እሱ ለእናንተ ትክክል ነው። ያው ብትሰድቡኝ ምንም ስለማታውቁ ይሆናል። እና እኔ ግን የፈለግኩትን ነገር እስከማሳካ ድረስ እየታገልኩኝ ነው። ግን አሁን ሳስበው ይበቃ። ታውቃላችሁ፣ ያው አየሁት ያደረስኩበት የፈለኩትን ነገር ደርሼበታለሁ። ኦልሬዲ አላማዬን አሳክቻለሁ። እናንተ ቢሰድቡኝም ያው፣ ማንም ቢሰድበኝም ችግር የለውም። ግን እውነታው ምንድን ነው ልንገራችሁ። ቤተሰብ ሀብታሙ እንደሚታውቁት ያው ጓደኛዬ ነው። እናንተም ታውቃላችሁ፣ እሱም ተናግሯል። እና የሚያሳለፍናቸው ያየኋቸው ነገሮች ከሱ ያየኋቸው ነገሮች በጣም የሚያስደንቁ ናቸው። እና ካሳለፍናቸው ነገሮች አንጻር እሱን በጣም ዲቴል በጣም ነው የማውቀው በጣም ማለት ነው። በጣም እንቀራረባለን። በጣም ጓደኛሞች ነ እና ብዙ ነገሮችን አይቻለሁ። እና ሀብታሙ እንደምታውቁት ያው የእሱን ላይፍ እናንተም ታውቃላችሁ፣ ዩቲዩብ ላይም ሰይፉ፣ ኢቢኤስ ላይ ሰይፉ ላይም አይታችኋል። እና የእሱን ላይፍ ያው ከኔ በላይ እናንተ ታውቃላችሁ ይመስለኛል። ማለት ሚዲያ ላይ ያለውን ነገር ታውቃላችሁ። እኔ ደግሞ ታች እዚህ ያለውን ነገር በጣም ስለማቅ ሀብታሙ እንዲቆጣ አልፈልግም። የምሪን ነው እኔ ይህን ስነግራችሁ ላታምኝ ትችላላችሁ። እና ሀብታሙ ካሳለፈው ነገር አንጻር እኔ ከዚህ በኋላ እንዲጎዳ አልፈልግም። እና ይህን ነገር የፈጠርኩት አውቄ ነው፣ በቃ እንዲጎዳ ስለማልፈልግ። ልጅቷ ቅርብ ጊዜ ነው የተዋወቁት እና ሶሻል ሚዲያ ላይ ነው የተዋወቁት። እኔ ከመጀመሪያ እስከ መጨረሻ አውቃለሁ፣ እንዴት እንደተገናኙ፣ በምን መልኩ ሲያወሩ እንደነበረ ምናምን ነገር ያው አብረን ነበር የምንውለው። ሰፈራችን አንድ ነው ምናም ነገር እኔ እዚህ ያለሁበት አዲስ አበባ መጥቼ የገባሁበት ሰፈር አካባቢ አንድ ሰፈር ነው እና እና አውቃለሁ ሁሉንም ነገር እና በሶሻል ሚዲያ ነው የተዋወቁት። በቃ እንዲጎዳ አልፈልግም። እሱ ሌላ ነገር ውስጥ እንዲገባ አልፈልግም። ያሳለፈውን ላይፉን ታውቃላችሁ እናንተም ካሳለፈው ህይወት አንጻር አሁን እንዲጎዳ ሌላ ነገር ውስጥ እንዲገባ፣ ሌላ ሙድ ውስጥ እንዲገባ አልፈልግም እና ለዛ ነው እኔ ይህን ነገር ፈጥሬ ያደረግኩት። በቃ እሱ ጓደኛዬ ስለሆነ በጣም ስለማስብለት ከራሴ በላይ ነው የማስበው። የእውነት እናንተ ላታምኑ ትችላላችሁ። ያው የእሱን ላይፍ ታውቃላችሁ፣ ሚዲያ ላይ ከብዙ በጥቂቱ ታውቃላችሁ ሁላችሁም። ከኔ በላይ እናንተ ለሱ ታስባላችሁ፣ ለእሱ ኮሜንት ላይ አይቻለሁ ብዙዎቻችሁ ትጨነቁለታላችሁ ለእሱ ማለት ነው። እና እኔም የእናንተ አይነት ስሜት ነው ያለኝ። እኔ ሞር ጓደኛ ስለሆነ በጣም ከናንተ በላይ በጣም ነው የማስብለት። በቃ እንዲጎዳ አልፈልግም። ሌላ ነገር ውስጥ እንዲገባ አልፈልግም። ካሳለፈው ሕይወት አንጻር በቃ አሁንም ድጋሚ እንዲጎዳ ስለማልፈልግ በቃ ምንም ያሳየዋት ፋይል የለም። ያናይል ማለት እናንተ የምታውቁት ነው የድሮ የኤክሱን ፎቶ ነው ያሳየዋት እንጂ ሌላ እኔ ፈጥሬ ያመጣሁት ነገርም የለም። ሀብታሙ እናንተ እንደምትሉት በጣም እኔ እንጂ አላውቅም፣ እናንተ ብዙዎቻቸው አታውቁትም። ሀብታሙ ሀብታሙ በጣም መልካም ልጅ ነው። በጣም ጥሩ ለሰው አሳቢ፣ ለሴት ልጅ ደግሞ በጣም ምን ልበላችሁ፣ በጣም በቃ መልካም ስብዕናው ራሱ ያስገርማቸዋል። እና ለሴት ልጅ ያለው ፍቅር፣ ለሴት ልጅ ያለው ክብር በጣም ያስደንቃል። እና እናንተ እንደምታስቡት አይደለም ጉዳዩ። እኔ ፈጥሬ አውቄ ነው ያን ነገር ያደረግኩት። ይህን ነገር እሱ አያውቅም። ያው በእኔ ኦልሬዲ ተከፍቷል ግን ጓደኛዬ ነው። ያን ያህል ብዙ ጫጫክ ነው አይሄድብኝም። እና አያውቅም። ብቻ ዛሬ ሊነግረው ነው፣ ጉዳዩን ላስረዳው ነው። ለሸዊትም እነግራታለሁ። በቃ ሁላችሁም ማወቅ አለባቸው። እሱም ማወቅ አለበት፣ እሷም ማወቅ አለባት። ምክንያቱም ከዚህ በላይ እንዲሆን አልፈልግም። በቃ እንዲታረቁ እፈልጋለሁ። በቃ ዛሬ እንደውም ቢታረቁ ላ ደስ ይለኛል። የእውነት አብረው ቢሆኑ እንደ በፊቱ ፍቅር በፍቅር ቢሆኑ ደስ ይለኛል እና እናንተን በጣም ይቅርታ መጠየቅ ይፈልጋለሁ በዚ አጋጣሚ፣ ምክንያቱም መጥፎ ነገር ውስጥ እንድትገቡ እንደዚህ አይነት ስድብ እንድትሳደቡ ምናምን ነገር በእኔ ላይ የሆነ ነገር እንድታስቡ ምናምን ስላደረግኳችሁ በጣም ይቅርታ፣ ይቅርታ እንድታደረጉልኝ ይፈልጋለሁ። ስለዚህ ቤተሰቦቼ፣ ሸዊት እየመጣች ነው፣ እየጠበቅኳት ነው እሷን ቤተሰቦቼ ሸዊት ደርሳለች። መታለች። እኔ እንጃ ምን እንደምትለኝ አላቅም። እሷም በጣም ከብዶኛል ለማግኘት በርክት ነው። ነው፣ እንዴት ነሽ? ምን አዲስ ነገር አለ? ምንም የለም እኔ ጋ። እንዴት ነሽ? እኔ በጣም ደህና ነሽ። ሀብታም ጋ አወራችሁ? ምንም አላወራንም። ማለት ምንም ሊያወራኝ ፈቃደኛ አይደለም። አንደኛው ነገር በቃ ቤተሰቦቹ ጋ ሄድኩኝ፣ አወራቸው። ለእናትየዋ ለማዘር እናግሬያት ነበረ ለወንድሙ ማናገረው ነበረ። ማንም የእሱን ምላሽ እስካሁን የነገረ ሰው የለም። ግን ደግሞ ያው ጤንነቱን ብቻ ነው ማወቅ ፈልገው። እኔ ባይዘዌ ማለት ነው፣ በቃ ከኔ ጋር እንኳን ባይሆን ብቻ እኔ የእሱን ሰላም ብቻ ነው የምፈልገው። ገባ አደለም? የእሱ ደህና መሆን ብቻ ነው የምፈልገው እና በቃ ለመናገር እኔም እንድትጣሉ አልፈልግም። እና እንደ በፊቱ ብትሩ ደስ ይለኛል። አሁን ላይ ያው እኔ ብዙ ነገሮችን አይቻለሁ። እኔ እናንተም ያልተረዳችሁኝ ነገር አለ። አንቺም እሱም ያው ተመልካችም ያልተረዳኝ ነገር አለ። ባይዘ ምንም ያልተረዳ ማለት አንተ እኮ እዚህ ጋር ማለት ነው ጀማል ማወቅ ያለበት ነገር ማለት ነው። እኔ ከእሱ ጋር ከተለያየው በኋላ ያምዶ ነው ምንም ውስጤ ሰላም አይደለም ያለው ማለት ነው። ኢቨን እዚህ ጋር ቆም የራሱ ሳወራ ክርስቶስም ድፈሽ ራሱ የለኝም ማለት ነው። አይደለም። በቃ ምን አይነት ችግር እንዳለበት ታውቃለህ? አልገባህም? እኔም ዛሬ እንደዚህ መልቀስ አያስፈልግም። እሱን አጥቼ መኖር አልፈልግም ማለት አልችልም። በቃ የተረድሁት ነገር ማለት ነው፣ ካለ እሱ ባዶ ነው። የገባህ አይደለ? አንደኛ ነገር ከእሱ ጋር በቃ ብዙ ያሰብኳቸው ነገሮች ነበሩ እዚህ ጋ በፈተና ማለት የእኔ እና የእሱ ፍቅር በቃ ፈተና ብቻ ነው እየሆነ ያለው። ገባ አይደለ? ሁሉም ሰው እየመጣ ስለ እኔና ስለ እሱ መጥፎ ነገር ነው የሚያወሩት። እኔና እሱ ለመለየት ነው እንጂ እኔና እሱ አንድ ላይ ለማድረግ አይደለም ሁሉም ሰው እየመጣ ያለው። ገባ አይደለ? አንተም እዛ ጋ ባለፈው መጣክ ያደረግከው ነገር ማለት በቃ ትክክለኛ ነገር ሊሆን ይችላል፣ ትክክልም አይደለም ያደረግከው ነገር። ገባ አይደለ? ተረጋግተን ብናስብበት እሱን ነገር እኔ እውነታውን ዛሬ እነግርሻለሁ። እሱም ይምጣል። ለሁለታችሁ ማስረዳችሁ ነገር አለ። እኔ ያሰብኩት ነገር ስለነበረ በእርግጥ እናንተ እንድትጣሉ ፈልጌ አይደለም። የእውነት አንቺም ብዙ ያልተረዳሽኝ ነገር አለ። ግን በቃ እኔ አይቻለሁ። ኦልሬዲ አንቺ ብቻ ያሰብኩትን አላማይን አሳክቻለሁ። እውነት ለመናገር ምንድን ያሳካው እናንተ እንደምታስቡት አይደለም። ሸዊት ቪዲዮ ላይ አውርቻለሁ እና ለተመልካችም ነገር ያለው እኔ ኦልሬዲ እየሰደቡኝ ነው። እኔ የእሱ መጥፎ ጓደኛ ምናምን አስመስለው ነው እኔን እየሰደቡኝ ያሉት እና እኔ እንደዚ አይነት ሰው አይደለሁም፣ እውነት ለመናገር ምክንያቱም እኔና እሱ አብረን አሳልፈናል ብዙ ነገሮችን። መሀል ላይ የሆነ ኦልሬዲ ያልተስማማንባቸው ነገሮች ነበሩ፣ ግን እሱ እንደዚህ ይህን አክል የሚያስኬድ ነገር አልነበረም። እና ከእሱና ከኔ ብዙ ነገር አሳልፈናል እና ያን አክል ምንጣል አይነት ሰዎች አይደለም እሱ ደግሞ በቃ ነገሮችን ያሰብበት ወይ በቃ እኔ እናንተ ባሰብንበት አለበሱም እኔ ባይዘዌ ሀብታሙ ማለት ነው። ሀብትሽ ምንም ነገር ቢያደርግ ምንም አልፈርድበትም። ምክንያቱም በቃ ትክክል ያደረገው ነገር ማለት ነው። በሰአቱ እኔ እናንተ የሚያደረገ ነገር ልክ አይደለም። በቃ አጋባህ አይደለም። እሱም ባይዘዌ ደና ሁኔታ ላይ እንዳልሆነ የተነገረኝ፣ ደና ሁኔታ ላይ እንዳልሆነ ጥሩ ስሜት ላይ እየሰማሁህ፣ እኔ ደውዬ ልታለሁ። ስንት ጊዜ ግን ምን ጭራሽ አያነሳልኝ። ብሎክ አድርጎኛል ማለት ነው። እስከ ዛሬ ድረስ ምንም አያወራኝም። ገባህ አይደለ? ግን በቃ እግዚአብሔር ያውቃል ማለት። አንዳንድ ጊዜ ነገሮችን ተረጋግተን ማሰብ አለብን ብዬ ስላሰብኩ ነው ዝም ያልኩት። ተረጋጊ፣ እኔ ጠርቼዋለሁ። ዛሬ እየመጣ ነው፣ እየመጣ ነው። ትገናኛላችሁ፣ ታወራላችሁ። ለሁለታችሁም ግን እኔም የምነግራችሁ ነገር አለ። እሱ ሲመጣ ነው ለአንቺ የምነግረሽ። በቃ እኔ እስካሁን ኦልሬዲ እኔ ያው አንቺ የምታቂው እኔ የሆነ ነገር እንደፈጠርኩ የአይነት ነገር ነዋ። ግን እውነታው ደግሞ ሌላ ነው ታውቂያለሽ። እኔ ያሰብኩትም ሌላ ነው እንግዲህ እኔ ምንም እውነታዊ የሚሆን የውጃማ እውነታዊ ሁኑሸት ማለት ነው እኔ ከዚህ በኋላ ብቻ የምፈልገው ማለት ነው የምር ሀብት ሽራሱ ቢያደርገው ያድርገው በቃ እኔ ከዚህ በኋላ ማለት ነው በቃ ያድርገው፣ ችግር የለውም በቃ እኔ ብቻ ከሱ ጋር ማለት ነው ሰላማዊ የሆነ ነገር ነው መኖር የምፈልገው በቃ እኔ እሱን አጥቼ እሱ ጋር በቃ የነበረኝን ነገር ሁሉ ደስተኛ ነበር የነበርኩት። አሁን ላይ ግን ያለሁት ነገር ባዶነት ነው እየተሰማኝ ያለው ገባህ አይደለ? በጣም ነው እየደበረኝ ቤተሰቦች ምንም ያህል በቃ እዚህም አልነበርኩም ነገር ካለ ቤተሰቦች ጋር እንደነበርኩም ነገር ካለ አደለ፣ በቃ እዚህ በጣም ነው ያስጠለኝ። ከዛ ቤተሰቦች ጋር ሄድኩኝ። ቤተሰቦች ጋር ሲሄድም ምንም ደስ የሚል ነገር የለም ገባህ አይደለ? እዛ ጋር በቃ ከዳሽ አደለ፣ እንደዚህ ያደረገሽ አደለ ምናምን በቃ ቤተሰብ ቅስሜን የሚሰብር ነገር እኔን የሚያበረታኝ ነገር ሳይሆን እኔን የሚያስወድቅ ነገር በቃ ማለት ከጎንሽነን ነን ጠንካራ ነሽ ሚሊን ሰው ራሱ አጠገቢ ያለን ባይሳካባ አይደለም። ስለዚህ በቃ እስከና ሙሉ ችግሩ እስከና ሙሉ ምንም ያጥፋ በቃ እስከና ሙሉ እንትኑ ለመቃበል በቃ እኔ ዛሬ አሁን ሲመጣ እሱ ራሱ ምንም ባይለም እኔ መሬት ላይ ወድቄ ራሱ ይቅርታ ጠይቀዋለሁ እንጂ ዛሬ ሳልታርቅ ራሱ አልሄድም። አይ እሱም እኮ ይፈልጋል። በነገራችን ላይ ያን እክል አንቺ እንደምታቂው ወይም እንደጨከነብሽ ምናምን ነገር አድርገች ነው የምታስቢው፣ እና እንደዛ አይደለም እሱም የሆነ ይፈልጋል ይመስለኛል። እና እኔ ከሌሎችም ሰዎች ከጓደኞቹ እንደሰማሁት ከሰማሁት አንጻር ይሆናል በቃ ትንሽ እንደተረጋጋ ሰሚቻለሁ። ብቻ አንቺ አታስቢ፣ ምንም የሚያሳስብ ነገር የለም። እዚህ ጋር በቃ አለ አንዴ ተፈጥሯል በመሀላችሁ የነበረውን ነገር ምናምን ያው ብቻ አላቅም እናንተ ባታውቁም ያው እኔ ጋ እውነታው ስላለ እኔ ዛሬ እሱ ስሰማ ምን እንደሚለኝ አላቅም እውነት ለመናገር አንቺም ስሰሚ እኔ አልነገርኩሽም እስካሁን ግን እውነታው ሌላ ነው ታውቂያለሽ ሸዊ በመሀላችሁ ምንም የተፈጠረ ነገር የለም በቃ ብቻ እኔ ሲመጣ እነግራችኋለሁ ያ በጣም ደውዬለታለሁ እየመጣ እደርሻለሁ ብሎኛል

እኔ ነኝ የጠራኋት። ብቻ ቆየን፣ ግን እኔ ከመጣን ቆየን፣ ቪዲዮም ይዘናል። ሰላም በላቸው። ለማንኛውም ትርፉ ድካም ነው። ግን ማለት ነው ተረጋግተሃል ሀብትኝ? ያው ሰሞኑን የነበረው ነገር ታውቃለህ። በእኔና በአንተ መሀልም በሷም መሀል የተፈጠረው ነገር አንተ የምታውቀው ያው እኔ ለአንተ መጥፎ ጓደኛ እንደሆንኩኝ ነው የምታውቀው። እውነት ለመናገር ግን እንደዛ አይደለም። እውነታው ነገር አንጻር ምንም አላደረግኩም። በነገራችን ላይ ምንም እሱ ለማንኛውም፣ ምን አዎ፣ ለማንኛውም ሀብቴ አንተም ተረጋጋ። እውነታውን ሌላ ነው ግን ለሸዊት በመጀመሪያ ደረጃ በቃ ይቅርታ እንድታረግላት ነው። አሁን የዛሬ መጤ የጠራውክ እሷም እንደምታየት ናት። የሆነት እኔ ያሳዝነችኝ አን እንጂ አላቅም። መሀል ላይ እኔ ስለገባው መስለኝ እሷንም ስላየሁኝ በቃ እኔ ጋር ስሪ ነው የምደውለው፣ ምናምን ነገር ታውቃለህ። እንደበፊቱ ብትሆኑ እንደስለኛል። ይቅርታ አድርጋህላት መሆኑም አሁን ደግሞ ስላለብኝ ነው የጀመርኩት። እኔ ነኝ ጉዳዩን ታውቃለህ። አብ በመሃላችሁ የገባሁት እኔ ነኝ። አንተም እኮ ምንም የምታውቀው ነገር የለም በነገራችን ላይ ምንም። እሷም ምንም እውነትም ላይሆን ይችላል። ያደረግኩት ነገር ፌክም ሊሆን እኮ ይችላል። ፎቶሾፕ ምናምን አድርግ ያሳይቻት ሊሆን ይችላል። አንተም ምንም የምታውቀው ነገር የለም በነገራችን ላይ እሷም ምንም ከአንተ ይልቅ እኔን ነው የበለጠ የምታምኑ። እሷ ከአንተ ይልቅ እኔን ነው የምታውቀው። ያንን ነገር ደግሞ ቆመ ብላ ማሰብ የነበረባት በሰአቱ እኮ ተሳስች የነበራች። ይቅርታ ልጠይቅህ ብዬሽ እኮ ስንት ጊዜ በእናት አስደወልኩ። አንተ ግን ምንም ፍቃደኛ አይደለም። ቢያንስ እንኳን የምር እኔ የምር እግዚአብሔር፣ የምትወደኝ ከሆነ የምታፈቅረኝ ከሆነ እኮ ቢያንስ አንድ ቻንስ እንኳን ለመስጠት ፈቃደኛ አልነበርክም። ኢቨን እንደታመምክም ሰምቼ ነበረ ታውቃለህ። ብዙ ነገር ሰምቻለሁ፣ ግን አንተ ቢያንስ እንድትረጋጋ ብለህ እንኳን ምንም ነገር አልደወልክልኝም። ገባህ አይደለም? ምክንያቱም እኔም ስለምትጎዳ ስለማቅ ነው። ይቅርታ በዩ አንተም የምር ታረጋጋ። በቃ እኔ ማለት ነው እኔ ማለት ነው መጀመሪያ ምንም ነገር ሳትል በፊት ማለት ነው የምር ነው። እኔ መጀመሪያ እኔ ሳንታረቅ ሲጀመር ምንም ነገር እንድታሳይኝ አልፈልግም። እኔ እዚህ ጋር ማለት ነው የሳየኝ ፎቶ እውነት የሚሆን የምር የሚሆን ማለት ነው የእውነት ረሱ ቢያድርገው እኔ ይቅርታ አድርጌለታለሁ። በቃ ምክንያቱም እዚህ ጋር የተረደሁት ነገር ማለት ነው በቃ እኔ ካለ እሱ መኖር እንደማልችል የታረዱት ማለት ነው። ጋባ አይደለ ጀም፣ ስለዚህ በቃ እኔ ይቅርታ እንድታደርግልኝ ፈልገው። ልክ ነህ፣ አጥፍቻለሁ። መጀመሪያ የተረጋግቼ ማሰብ ነበረብኝ። ሌላ ነገር ማድረግ አልነበረብኝም። ለውሳኔ ቸኩ ያለው ሲጀመር እኔ ከተፈጥሮ ማለት ነው፣ ታውቃለህ፣ ችኩል ነኝ ማለት ለውሳኔ ችኩል ነኝ። ታውቃለህ፣ ችኩል ነሽ። ግን ማለት ነው መሀል ላይ ገባሁት እኔ ነኝ። እውነት ለመናገር በቃ መጀመሪያ ሀብቴ፣ ለእኔም ይቅርታ አድርግልኝ። ጉዳዩን አስረዳሃለሁ። የእውነት እኔ ምን እንደፈለግኩኝ ያደረግኩት ነገር ሁሉም እነግርሃለሁ። መጨረሻ ላይ በቃ አይ ታውቃለህ እኔ እናንተ ብዙ ነገር አሳልፈናል እና ባለፈውም ተናግሬሃለሁ ይህን ነገር እና ከዛ ነገር አንጻር እኔ ከአንተ ጋር መጣላትም አልፈልግም። መጀመሪያ ለእኔ ይቅርታ አድርግልኝ ማለት በቃ እኔ አጥፍቻለሁ፣ ኦልሬዲ እንዳጠፋው ነው የማውቀው ግን እውነታው ደግሞ ሌላ ነገር ምን እንደሆነ በሂደት የምናያ ችግር የለውም እኔ እነግርሃለሁ እውነታውን እነግርሃለሁ እኔ ነኛ የጠራው ቤተሰብ ደስ ብሎኛል ለእኔ ይቅርታ አድርጎልኛል ለእሷም ይቅርታ አድርጎላታል ግን አብጤ በቃ ከዚህ በኋላ እንደዚህን ነገር መፈጠር የለበትም። ማለት በቃ እኔ ያደረግኩት ነገር ጥፋት ነው፣ ግን ለእናንተ ነው፣ ለእናንተም ለተመልካችም ጥፋት እንዳጠፋው ነው። ሁላችሁም አንተን የምትሉት ግን እኔ ጋር እውነታው ደግሞ ሌላ ነው። ለቤተሰብ ቅድም ተናገር ያለው እውነታው ግን እናንተ እንደምታስቡት አይደለም። ማለት አንተም ሸዊትም እንደምታስቡት አይደለም፣ ቤተሰብም እንደሚያስበው አይደለም። እውነታው ሌላ ነው። ታውቃለህ ምንድን ነው? እንጃ ባለፈው ያደረኩት ነገር እኔ አውቄ በራሴ ፈጥሬ የተናገርኩት ነገር ነው። ሸዊት አንቺም እንድታቂ የምፈልገው ማለት ነው። ማለት ለምን መፍጠር አስፈልጋል ገባኝ። ሀብታሙ ታውቂያለሽ ላይ ያሳየዋትም ፎቶ የመጀመሪያ የፍቅረኛን ፎቶ ነው ያሳየዋት። እስቲ ለሰው ደግሞ ችግር የለውም፣ ግን በቃ ለአንተ አስቤልን ነው ይምር እንድትጎዳ ስለማልፈልግ ምንድን፣ አይደለም እኔ እንደዛ የተናገርኩት ሀብታሙ መጥፎ ሰው ነው ምናምን ያወራሁት። ይኸውልሽ፣ ሸዊት እኔ ልንገርሽ፣ በቃ እኔ ልጁ እንዲጎዳ ስለማልፈልግ፣ አንቺም የውሸት የቀረብሽው ስለመሰለኝ ነው። ከዛ በፊት እኔ መጀመሪያ ነገር ነበር እና እቺ ልጅ እንዴት ነው ከመቼው አመንቃት ምናምን ብዬ አውርቼው ነበር እና በዛ ነበር የተጣላ ነው። እራሱ ተጣልቶኝ የነበረው በዚህ ጉዳይ ነው እና በቃ እኔ የምር ስላልመሰለኝ ነው፣ አቀራረብሽ ምናምን ደስ ስላላለኝ በቃ ተናገርኩኝ። ምክንያቱም በቃ እንዲጎዳ ስለማልፈልግ ነው። አንቺ ኦልሬዲ አንቺ ጥሩ ሰው ልትሆኝ ኩ ትችላለች። እኔ እስካሁን ባየሁትም ጥሩ ሰው ነች ለመናገር ማለት ምንም መጥፎ ያየውብሽ ነገር የለም። በጣም እንደምትወጅ ነው የተረዳውት። በቃ ከሱ ተለይተሽ መኖ እንደማቺ ነው የተረዳሁት። ግን እንደዛ ያደረኩት እኔ እሱ እንዲጎዳ ስለማልፈልግ ብቻና ብቻ ነው። በቃ ምንም ሌላ ያሳየውሽም የድሮ የፍቅረኛውን ፎቶን ያሳየውሽ እንጂ ሌላ ምንም ፈጥር ያመጣሁት ነገር የለም። እኔም ሀብታም እኔ ለአንተ ምቀኛ ሞኝ አይደለም። ወላሂ እኔ በቃ ከዚህ በኋላ ደስተኛ ሆናችሁ እንድትኖሩ ነው የሚፈልገው። እንድትጣሉ አልፈልግም። በድሮ ፍቅራችሁ እንድትቀጥሉ ነው የሚፈልገው በቃ እኔ ብዙ ነገር አሳልፋል ከዚህ በኋላም እንድታሳልፍ ስለማልፈልግ በቃ እኔ ወላሂ መልካም ሕይወት እንዲቀጥምልን ነው የምፈልገው። ታውቃለህ እና እኔ መጥፎኛ አይደለም። ዛሬም የቀጠርኳችሁ ሁለታችሁንም ይህንን ልነግራችሁ ነው፣ ሲቀጥል ደግሞ ሁለታችሁም እንድትታረቁ ስለምፈልግ ነው። እሷም በጣም እየደወለችልኝ ነበር፣ ምናምን ነገር በጣም እየጨቀጨቀችልኝ ነበር። በቃ መሃል ላይ የገባው አንተና እንደገባ ራስ ጨርሰው ምናምን ስላለችኝ በቃ ለዛ ነው የጠራሁት፣ ሀብቴ ፎቶ ደግሞ ይኸውልህ አንተም ጋር ይኖራል ይሄ ፎቶ ጋር ይሄንን ፎቶ ነው ያሳየዋት፣ እና ያ ነው በቃ፣ ይህን ፎቶ ይህን ፎቶ ነው ማንም የሚያውቀው ነው፣ ጀማል እና በቃ ምንድን ነው ጆኑ፣ ተው ይዳንቺ። በቃ መጥፎ ለመሆን አስቤ ጓደኛው፣ ስለሆንኝ ለሱ ስለማስብለት ነው እንደዚህ ያደረገው። ለሱ ስለምታስብለት ብቻ እኔ መቆዳት አለብኝ? ለምን ትጎጃለሽ? በቃ እኔ ልፈትንሽ ነበር። ምን አይደለም የግዴታ እኔ እኮ እሱ ፍቅርን ለማሳየት ግዴታ ተጣልተን አይደለም፣ እኔ ስለተጎዳው ነው። እሱን ሞዶ ተጣልተን ሳይሆን በቃ ምን ያህል ፍቅር ነው በሰው መሀል እኮ በቃ በቃ እሱን